ሰላም ሰላም ብያለሁ፣ በያላችሁበት ሰላማችሁ። በዚህ ወለሌ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮን ሲጀምሩ በላይክ ጀምሩት። ሁልጊዜም ለምታበረታቱ ከልብ አመሰግናለሁ። ዛሬ ፍቅር በራሷ ቻናል አልመጣችም፣ በሌላ ሰው ቻናል፣ በሀብትሽ ቻናል መታለች። እንኳን ደህና መጣሽ ብለናል። እሷ ካለችበት መሄድን አልተው በሚለው እሷ ያለች በቦታ ታምኔል ወይም ደግሞ ፎቶዋ ካለ ይጠራናል ማለት ነው እና ብዙ ኮሜንታተሮች ራሱ ፍቅርና ና ቡራን አይቼን የመጣሁት የሚል ነው እና እኔም ልክ እንደዛ ው እሷ ፎቶ አይቼ ማለት ነው። ቢሆንም ግን እሱን ሳፖርት ለማድረግ እንዲሁም ደግሞ ጓደኛው ከውጭ ሀገር እየመጣች ስለነበረ እሷን ከኤርፖርት ተቀብለዋታል። በጣም ደስ ይላል። እሱም ደግሞ አሁን ላይ በጣም ደስተኛ እንደሆነ እና አሁን የተዋወቃት ጓደኛው ደግሞ በስልክም ቢሆን በብዙ ነገሮችን ተስፋ እንደሰጠችው በሀሳብ በተለያዩ ነገሮች እንደሚረዳዱ እና ደስተኛ እንደሆነ ተናግሯል። አሁን ደግሞ በቃላት ብቻ ሳይሆን በተግባር አብረው ሆነው ብዙ ነገሮችን በደስታ እንደሚያሳልፉ ሲናገር ነበረ። ብቻ ደስ ይላል። ፍቅርና ቡራ ደግሞ እሱን እገዙት እያሉ ነበረ ምክንያቱም በሀሳብ እንዲሁም ደግሞ ሰብስክራይብ በማድረግ አሪፍ የሆነ ሀሳብ አስተያየት፣ ኮሜንት ላይ በመጻፍ ሊሆን ይችላል። ሰዎችን በተለያዩ መንገድ መርዳት ስለሚቻል ሰውን ለመርዳት ደግሞ ሰው መሆን ብቻ በቂ ነው ማለት ነው። ብቻ እነሱ ቻናሉንም በዛው እይታ እንዲኖረው እንዲሁም ደግሞ ከጎንህ አይዞህ፣ በርታ፣ አለንህ ለማለት ነው ያን ቪዲዮ የተሰራው ማለት ነው እና በጣም ደስ እንዳለው እየተናገረ ነበረ። በጣም ደስ ይላል። ፍቅርዬ አንቺ ባለሽበት ቦታ ሁሉ ድምቀት አለው፣ ደስታ አለው። ብቻ ልጅቱም ደግሞ በጣም የምታምር ቆንጅዬ ልጅ ናት። መልካም የፍቅር ዘመን ይሁንልሽ ሀብትሽ፣ ማለት ነው። አይዞ፣ በርታ፣ ጠንክር አንተም። እግዚአብሔር ከሁላችን ጋር ይሁን። ሰላም ለሀገራችን ኢትዮጵያ ይብዛ። ወዳችኋለሁ። ባይ ባይ።